ሀይሚና ቡራ ቦራ እንግዲህ ጠፍተዋል ማለት ነው። የጠፉበት ምክንያትስ ምን ይሆን የሚለውን ለመናገር ነው የመጣሁት ማለት ነው እና በወሳኝ ጉዳይ ነው የመጣሁት በሀይሚና በቡራ እንዲሁም በፋሲል ማለት ነው እና ስለዚህ ሀይሚና ቡራ አልመጡም፣ ትናንትም አልመጡም፣ ዛሬም እስካሁን ፎቶ አልፖሰቱም በየትኛውም ሁኔታ ማለት ነው። እነዚህ ልጆች እየተገቡ ለእኛ ሳይነግሩን ሌላ ሀገር ሄዱን። ብዙዎቻችን ተጨንቀንና ያለነው እና ለማንኛውም አንድ ቀን ብቻ ነው የጠፉብን። ትናንት እንግዲህ ሀይሚዬ በሰራችሁ ቪዲዮን ብዙ ነገር እየተባለ ይገኛል። ስለሱም እኔ የተወሰነ መልስ ለመስጠት ነው የመጣሁት። ውድ የጨረቃ ቤተሰቦች ማለት ነው። ሰላም ሰላም፣ እንዴት ናቸዋለሁ። ሰላማችሁ ይዛ በያላችሁበት፣ እያልኩኝ ዛሬ በዋና ጉዳይ ነው የመጣሁት ማለት ነው እና እንግዲህ ሀይሚና ቦራ እውነት ለመናገር ጣፍተዋል እስካሁንም ምንም ነገር አላየንም። ትናንትናም አልመጡም ማለት ነው። የጠፉበት ምክንያት ደግሞ እንግዲህ የራሳቸው ምክንያት ይኖራቸዋል። እሱም ቢዚ ሆነው ነው ማለት ነው እና እንግዲህ የሀይሚዬ ወንድም ደግሞ አብርሽን ታቁታላችሁ ሁላችሁም። የትና ያለ ዱባይና ያለ ከጓደኞቹ ጋር ስለ ሰርጉ ሸርን ጉድ እያለ ነው ማለት ነው አብርሽ እንግዲህ ወንድማችን ዝምተኛው እንኳን ደስ አለህ፣ ሩታም እንኳን ደስ አለሽ እያልኩኝ ደስታዬ ወደር የለውም። የምር ይችን ቀን በጉጉት ነው የምንጠብቃት። ቀለበት ካደረጉ ቆይተዋል። እንግዲህ ሰርጋቸውን በዛ ሊያደርጉ ሸርን ጉድ እያሉ ነው ዱባይ ላይ ማለት ነው። በዋናነት የመጣሁት በሀይሚና በቡራ ነው ማለት ነው። እንዲሁም ሀይሚ ስለሰራችው ቪዲዮ ልናገር ነው የመጣሁት ማለት ነው። በመጀመሪያ ሀይሚ የሰራችው ቪዲዮ ምንም ጥርጥር የለውም ፕራንክ ነው። ፕራንክ መሆኑን እያወቃችሁ ደግሞ እናንተ ውነት ለማስመስል የሀይሚን ስም የምታጠፉ በጣም ብዙ አላችሁ ማለት ነው። ከዩቱበሩም በተለይ ከዩቱበሮች በጣም በጣም እኔ እንጃ ቃላት የለኝም ለእናንተ። ሀይሚ የሰራችው ቪዲዮ ፕራንክ ነው። ፕራንክ መሆኑን ጠንቅቃችሁ እያወቃችሁ ሀይሚ እንደዚህ አይነት ማንነት እንደሌላት ዜሮ ፐርሰንት እያወቃችሁ ብሩክን እኮ በቃ ይከፋዋል። እንደዚህ ከአንድ አመት በፊት ከሆነ እኮ አድርገው ሊሆን ይችላል የምትሉ በጣም ብዙ አላችሁ። እና ሀይሚና ብሩክ ምን አይነት ፕራይቬት ላይፍ እንዳላቸው እነሱ ነው የሚያውቁት እኛ ሳንሆን ማለት ነው። ስለዚህ እኛና ሀይሚን የምናውቀው ቢያንስ እንኳን በከፊል ቪዲዮ በሚሰሩልና ልክ ነው። ስለዚህ እውነቱን እያወቃችሁ በጣም የሀይሚን ስም ታጠፋላችሁ። ቆይ እንጂ ማለት ሀይሚ ማድረግ አትችልም፣ ሀይሚ መስራት የለባትም ብሩክም ይሄ ነገር አስኮርፎት ከሆነ አያኮርፍም፣ ግን በአንድ ቀን ማለት ነው በሰላማዊ መንገድ ነው የሄደው። በቀደምም በዚህ በአንድ ቀን ፕራንክ ብሩክ ያኮርፋል ብዬ አላስብም። አኩራፊ ነኝ ብሏል፣ ግን ቢሆንም፣ እንዴ ሀይሚ መስራት የለባትም? እንዴ ሀይሚ ፕራንክ ስታደርግ ብሩክ የሚያኮርፍ ከሆነ ብሩክ ሁልጊዜ ታዲያ ፕራንክ ሰርቶ ይችለዋል ማለት በሀይሚም በብሩክም በራሱ ቻናል ሁሌ እሱ ፕራንክ እየሰራ ይሆንለታል እንዴ? ሀይሚ በጣም ብዙ ፕራንኮችን ስለሰራች መሰለች ሁሉም የስኬት ባለቤት የሆነው ሶ፣ ሀይሚ ስትሰራ የምትንጫችሁ በጣም ብዙ አላችሁ፣ በጣም ቁጥር ስፍር የሌላችሁ ማለት ነው። አንድ ቀን አድርጊው ምናምን ምናምን እነሱ ከ15 ቀን በላይ ፕራንክ ሰርተው ያውቃሉ። አሁንም ቢሆን ሀይሚ የሰራችሁ ፕራንክ ነው። ስለ ልጁ ደግሞ ጠንቅቃችሁ ታውቃላችሁ። በጣም ሶሻል ሚዲያ ላይ ይሰራል። ከእነ ሶፊ ጋር ከእነ ጆሲ ጋር ብዙ ቪዲዮዎችን ሰርቷል ልጁ ማለት ነው እና ሀይሚ እንደው እንደዚህ አይነት የተደበቀ ማንነት ከብሩክ ዜሮ ነጥብ አምስት አይኖራትም። እውነቱን እያወቃችሁ አላችሁ። በቃ ብሩክን የምንወድ ብላችሁ ሀይሚን በጣም የምትጠሏት ጥግ ድረስ ማለት ነው። ወይኔ እናንተ ግን እኔ እንጃ በጣም ነው የማያችሁ ደግሞ ማለት ነው ኮመንታችሁ ምንም ያስጠላው እና ሀይሚና ብሩክ ምንም አይነት ችግር አይፈጠርም፣ ምንም ማለት ነው። ይልቅስ እኔ ያሰብኩት ምን መሰላችሁ? ይሄን ፎቶ ይዤ የመጣውበት ምክንያት አለኝ። የና ብርሽ ሰርግ ዱባይ ስለሆነ ምን አልባች ምን አልባች ማለት ነው ሀይሚና ብሩክ ይሄዳሉ ብዬ አስባለሁ። ደግሞ ሰርጉ ትንሽ ይቆያል ቅዳሜ ወይ እሑድ መሰለኝ የናብሪሽ እና ከሁለቱ አንድ ቀን። ስለዚህ እየተዘጋጁ ሊሆን ይችላል። ሀይሚና ብሩክ መሄድ አለባቸው ብዬ አስባለሁ፣ ከቻሉ ማለት ነው። ከወንድሟ ሰርግ የምትቀር አይመስለኝም ሀይምዬ ማለት ነው። ስለዚህ ብሩክ እንደዚህ ጠፋ ሲል እሱ በቁም ነገር ነው ቢመጣ፣ አንደኛ የመንደር ወሬ የቁጭ ብሎ አያወራም ብሩክ ማለት ነው። እና አሁን ስለጠፉ ተቆጥጦ ነው፣ ተቀይሞ ነው፣ በቃ እውነት ስለሆነ አኩርፎ ነው ምናምን። በአንድ ቀን ፕራንክ እንዴት ነው ብሩክ የሚያኮርፈው እንዴ? አያኮርፍም። እሱ ሌላ ስራ ይዞ ይሆናል። የምሬ ነው የምላችሁ። ብሩክ እንግዲህ ትንሽ ነገር ያስቆርፈዋል፣ ትንሽ ነገር ያስደስተዋል። ይህችዳ ነገር ደግሞ ለወደፊት መስተካከል ያለባት ነገር ትመስለኛለች፣ ማለት ማኩረፉ ላይ ማለት ነው። እና እነሱ ሁለቱ በጣም እንዴት ነው ጥግ ድረስ ፕራይቬት የሆነ ላይፍና ያላቸው እና እውነቱን እያወቅን ሀይሚ ስትሰራ ፕራንክ በቃ በጣም ብዙም እንጫጫለን ማለት ነው። የምሬን ነው የምላችሁ። እና ብሩክ ነግሯቸዋል ሀይሚን የምትወዱ ሀይሚን ውደዱ ከቻላችሁ። ካልቻላችሁ ግን መንቀፍ አትችሉም። እኛ መስሚያችን ጥጥ ነው፣ ቼክም አላረግም ብሏል። እና እስከዚህ ድረስ ነው ብሩክ የተናገረው። ሶ ሀይሚና ብሩክ የጠፉበት ምክንያት እንግዲህ ወደ ዱባይ ለመሄድ ሸርን ጉድ እያሉ እያሉ ወይም የሆነ በቃ ቢዚ ሁነው ነው እንጂ በአንድ ቀን ፕራንክ ብሩክ አኩርፎ አይደለም። ብሩክ እኮ እኔ ትልቅ ልጅ ነኝ አንድ ምሳሌ ተናግሮ ነበር፣ ከዚህ ፎቶ ላይ ከዚህ ቪዲዮ ላይ ማለት ነው። ዱባይ ሲሄድ አንዲት ልጅ ምን ብላ ነበር? ብሩክ ድወይ ሲመጣ የእንቅልፍ ከኔን አጠጥ እንትን አጠጥቼ ምናምን ምናምን ነገር ብላ ነበር እና ብሩክ ምንድነው ያለ እኔ እኮ ትልቅ ልጅ ነኝ ህፃን አይደለሁም አታስቡ ብሏል ሰው ብሩክ እና ሀይሚ ትንሽ ልጆች አይደሉም ይሄ ልጅ አመታ ፕራንክ ስላደረገች ሀይሚ ሀይሚ የተደበቀ ማንነት ከብሩክ የደበቀችው ማንነት የለም አይኖርም ፈጽሞ ማለት ነው ልጁ ደግሞ ማንንም ነው እየዞረ ፕራንክ የሚያደርግ ማለት ነው ሲጀመር ብዙም አልቻለበትም ብዬ ነው ማስበው እየማለ ምናምን ነገር ስለነበር ብዙም ያን ያክል አይደለም። እና ልጁ ማለት ነው ፕራንክ ሲያደርግ ሀይሚን ማለት ብሩክን ነው ፕራንክ እያደረጉ የነበረው ያኔ እክል አይደለም በቃ ማለት ነው። ስለዚህ ስላላስኬሄዳቸው ትተውታል ማለት ነው እና በሀይሚና በቡራ በጣም ብዙ ነገር የምታወሩ አላችሁ። ሀይሚት ስትሰራ በተለይ ሀይሚት ስትሰራ ለምንድን ነው? እኔ እንጃ ለምን እሷ ላይ ትገናላችሁ? መስራት የለባትም እንዴ እንዴ፣ እስኪ አሁን ሀይሚና ቡራ በጣም የሚያምር ፎቶ ይዘው ሲመጡ ፖስት ሲያደርጉ ቪዲዮቸው ቪው አለው የለውም? አምሮባቸው ታውበው ሲመጡ የሚሰሩት ቪዲዮ ያን ያክል ነው ቪው፣ ፕራንክ ሲሰሩ ደግሞ መንጫጫት። እሽ፣ ምን ይስሩ እንዴ መስራት አለባቸው። እነሱ ተመካክረው ከካሜራ ጀርባ ተመካክረው እነሱ ማስመሰል ስለማይችሉ ስላልፈጠረባቸው ነው እንጂ ተመካክረው መስራት አለባቸው። በጣም ብዙ ፕራንኮችን ስለሰሩ ነው ብሩክም እዚህ እየደረሰው ሀይሚም እዚህ የደረሰችው። ስለዚህ አሁን ሀይሚ ልሰራ ስትፈልግ ደግሞ በቃ ያዙኝ ልቀቁኝ የምንላቸው ብዛታችን ማለት ነው። በጣም የምትሳደሟላቸው ደግሞ ሀይሚን ማለት ነው። ሴት ሆናችሁ ሴት ልጅ በዚህ ልክ የምትሳደሙ እናንተን እንጃ አላቅም፣ ምን እንደምላችሁ አላቅም እና ልቦና ይስጣችሁ። ወደ ልቦናችሁ ተመለሱ። ስለዚህ ሀይሚና ብሩክ ተኮራርፈው ሳይሆን እነሱ ተግባር ላይ ናቸው። የሆነ አዲስ ነገር ይዘው ሊመጡ ይሆናል እንጂ ሕፃን ልጆች አይደሉም። ብሩክ እኔ ሕፃን ልጅ አይደለም ራሴን ጠንቅቄ የማቅ ሰው ነኝ ብሎ ከተናገረ ቆይቷል ማለት ነው እና ያልሆነ ነገር የምታወሩ ሰዎች ወደ ራሳችሁ ተመለሱ። ሀይሚና ቡራ እንግዲህ ወደ ናብር ሺ ይሄዳሉ ብዬ አስባለሁ። መቅረትም የለባቸውም እና የዱባዩን ጉዞ እንግዲህ ታፈታስ እያሉ ይሆናል። ፕሮሰስ ያስጀምረው ሊያስጀምረው እየጨረሱ ይሆናል። ለሁለታቸው የግድ ያስፈልጋል ትኬት ለመሄድ እና አሁን ደግሞ ትንሽ እንዴት ነው ነገሩ ጠበቅ ብሏል ዱባይ ላይ ለመውጣት ምናምን እንደዚህ ነገር እና ሶ ለዛ ጉዳይ ነው የሚሆን እንጂ ምንም ነገር የለም። ፍቅር ያሸንፋል ሀይሚና ቡራ